የባህር በር ለኢትዮጵያ የቅንጦት ጉዳይ አይደለም፣ ይልቁንም ለኢኮኖሚዋ ዋስትና የሆነ ጉዳይ ስለሆነ እንጂ። ስለዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሰጡት መግለጫ ዩናይትድ ስቴትስ በሰላማዊና በዲፕሎማሲያዊ መንገድ የኢትዮጵያን ባህር በር ፍላጎት ለመደገፍ ሙሉ በሙሉ ቁርጠኛ መሆኗንም አረጋግጠው እረዳለሁ። ኢትዮጵያ የባህር በር ብታገኝ ለቀጠናው ሰላም የበኩሏን ሚና እንደምትጫወት አምናለሁ። ስለዚህ ይህንን በሰላማዊ መንገድ መፈጸም ለእኛም ለቀጠናውም ወሳኝነት አለው። ምክንያቱም ለአፍሪካ ቀንድ መረጋጋት ወሳኝ ነው፤ ካልሆነ በዓለም የንግድ ስርዓትና ደህንነት ላይ ተጽዕኖ አለው። አዲስ አበባ የሚገኘው የኢፌድሪ መከላከያ ሰራዊት ጠቅላይ መምሪያም ከሰሞኑ የዓለም ሀያላን ሀገራት የጦር መሪዎችን ሲያስተናግድ ከርመዋል። አያላን አገራቱ ትኩረታቸውን የሳቡት ጉዳዮችና ወታደራዊ መሪዎቻቸውን ወደ አገራችን የላኩባቸው ምክንያቶችም ኢትዮጵያ ሽብርተኝነትን በመዋጋትና በቀጠናው ሰላምና መረጋጋትን ለማረጋገጥ ያላት ቁርጠኝነትና ብሔራዊ ፍላጎቷን በሰላማዊ መንገድ ለማግኘት የምታደርገው ጥረት ተጠቃሾች ናቸው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራቱ መሪዎች ጋር ያደረጓቸው ውይይቶች ተሰሚነትን ያገኙ ስትራቴጂካዊ ፖለቲካዊ ኢኮኖሚያዊም ማህበራዊና ወታደራዊ የትብብር ማዕቀፎችም ሌላኛው ሀገራቱን በሁለትዮሽና በባለ ብዙ ወገን ተጠቃሚነት በጋራ እንዲሰሩም አነሳስቷቸዋል። ከሰሞኑም የዓለም ሌላ ህያለዋ አሜሪካንን ጨምሮ ፈረንሳይ፣ ጣሊያን፣ ኳታር፣ አዘርባይጃን እና ሌሎችም አገራት ከኢትዮጵያ ጎን በመሰለፍ በልዩ ልዩ ወታደራዊ ዘርፎች የጋራ ተጠቃሚነትን ማረጋገጥ የሚያስችሉ ውይይቶችን ያደረጉ ሲሆን ወታደራዊ ግንኙነታቸውን ለማጠናከርም ተስማምተዋል። በልዩ ልዩ የወታደራዊ የኢንዱስትሪ ምርት የምትታወቀው የአዘርባይጃን ሪፐብሊክ በመከላከያ ኢንዱስትሪ ሚኒስትሯ ቡጋር ሙስተፋይ የተመራ የልዑካን ቡድን ወደ ኢትዮጵያ የላከች ሲሆን ከኢፌድሪ መከላከያ ሚኒስትሯ ኢንጂነር አይሻ መሐመድና ከፍተኛ የሥራ ኃላፊዎች ጋር የሁለትዮሽ ስምምነት አድርጓል። በዚህ ስምምነትም ኢትዮጵያ የመከላከያ ኢንዱስትሪ መሠረተ ልማቷን ለማጠናከር ትኩረት ሰጥታ እየሠራች መሆኗን በመግለጽ በወታደራዊ ቴክኖሎጂ በኢንዱስትሪ አቅምና ተያያዥ ጉዳዮች ከአዘርባይጃን ሪፐብሊክ ልምድ ለመቅሰም መዘጋጀቷንና ትብብሮችን ለማጠናከር ፍላጎት ያላት መሆኑን የኢፌዴሪ መከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ተናግረዋል። የአዘርባይጃን ሪፐብሊክ የመከላከያ ኢንዱስትሪ ሚኒስትር ቡጋር ሙስተፋይ በበኩላቸው አገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከርና ኢትዮጵያን የመከላከያ ኢንዱስትሪ አጋሯ ለማድረግ ፍላጎት እንዳላቸውም ገልጸዋል። ወደ ኳታር ዱሃ ለሥራ ጉብኝት ያቀኑት የኢፈድሪ መከላከያ ሚኒስትር ኢንጂነር አይሻ ማመድ ከኳታር ምክትል ጠቅላይ ሚኒስትር እና የመከላከያ ሚኒስትር ሼክ ሳውዲ ቢን አብዱራህማን ቢን ሐሰን አልታኒ ጋር በሁለትዮሽ ጉዳዮችም ተወያይተዋል። በውይይታቸውም በሁለቱ አገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በተለይም በመከላከያ ልዩ ልዩ ዘርፎች ያላቸውን ትብብር ለማሳደግ በሚቻልባቸው መንገዶች ላይ ባደረጉት ውይይት በተለያዩ ኢንቨስትመንትና የአቅም ግንባታ መስኮች በትብብር ለመስራት ተስማምተዋል። በሌላኛው በኩል የዓለማችን ቁጥር አንድ የኢኮኖሚና የወታደራዊ ኃይል ባለቤት የሆነችው አሜሪካን ኢትዮጵያ በቀይ ባህር ላይ ብትወጣ ከኢኮኖሚ ተጠቃሚነቷም አልፎም እየተባባሰ የመጣውን የሽብርተኝነት ስጋት ለመቀልበስና የጋራ ስጋቶችን በጋራ ለመፍታት ቁልፍ አገር መሆኗን በአፍሪቃ እዝ አዛዦ ጄኔራል ዳግቪን አንደርሰን በኩል አረጋግጣለች። የእዝ አዛዧንና ልዑካን ቡድናቸውን ተቀብለው በሁለትዮሽ ጉዳይ የመከሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ የባህር በር መሻት ለሰላማዊና ኢኮኖሚዋን ለመገንባት መሆኑን አብራርተዋል። የባህር በር ለኢትዮጵያ የቅንጦት ጉዳይ አይደለም፣ ይልቁንም ለኢኮኖሚዋ ዋስትና የሆነ ጉዳይ ስለሆነ እንጂ። ስለዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሰጡት መግለጫ ዩናይትድ ስቴትስ በሰላማዊና በዲፕሎማሲያዊ መንገድ የኢትዮጵያን ባህር በር ፍላጎት ለመደገፍ ሙሉ በሙሉ ቁርጠኛ መሆኗንም አረጋግጠዋል። ኢትዮጵያ ይህንን እውነት ወደ ጠረጴዛ ማምጣት ይኖርባታል። ይህም በአፍሪካ ቀንድ የአሜሪካን ፍላጎት የሚያስጠብቅ ነው። ኢትዮጵያ በአሸባሪው አልሸባብ ላይ የምትወስደውን የኃይል እርምጃ አጠናክራ እንደምታስቀጥል የገለጹት ፊልድ ማርሻል ብርሃኑ ጁላም ከአሜሪካ ጋር ያለው ወታደራዊ ግንኙነት ተጠናክሮ እንደሚቀጥልም ለልዑካን ቡድኑ አንስተዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን እንቅስቃሴ እንደሚደግፉ የገለጹት የአሜሪካ የአፍሪካ አዛዛዥ ጄኔራል ዳግቪን አንደርሰን በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው ቅዶች ከዋሽንግተን ዲሲ ባለሥልጣናት ጋር እንደሚነጋገሩም ነው የጠቆሙት። War is one of the most destabilizing things and is never good for economic growth. And so finding a peaceful solution to the problems is critical to our future. ጦርነት ሁሉን ነገር የሚያናጋና ለኢኮኖሚ እድገት መቼም የማይጠቅም ነው። ስለዚህ ለችግሮች ሰላማዊ መፍትሔ ማፈላለግ ለወደፊታችን ወሳኝ ነው። ኢትዮጵያ ወደብ ለማግኘትና የባህር በር እንዲኖራት ያላትን ፍላጎት እረዳለሁ። ኢትዮጵያ የባህር በር ብታገኝ ለቀጠናው ሰላም የበኩሏን ሚና እንደምትጫወት አምናለሁ። ስለዚህ ይህንን በሰላማዊ መንገድ መፈጸም ለእኛም ለቀጠናውም ወሳኝነት አለው። ምክንያቱም ለአፍሪካ ቀንድ መረጋጋት ወሳኝ ነው። ካልሆነ በዓለም የንግድ ስርዓትና ደህንነት ላይ ተጽዕኖአለው ስለዚህ ኢትዮጵያ በሰላማዊ መንገድ ለማግኘት የምታደርገውን መሻት አደንቃለሁ። ለበርካታ ዓመታት ያልተቋረጠ ወታደራዊ ግንኙነት ከኢትዮጵያ ጋር የነበራት ሌላኛዋ ሀገር ፈረንሳይም ወታደራዊ ትብብርን የበለጠ ለማጠናከር የሚያስችላትን ስምምነትም አድርጋለች። ከጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮም ከመከላከያ ሰራዊቱ ጄኔራል መኮንኖች ጋር የተወያዩት የፈረንሳይ ምድር ኃይል አዛዥ ጄኔራል ፒየር ሺል ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ፣ በሰው ኃይል ሥልጠናና እና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጠዋል። ኢትዮጵያ በጣም ትልቅ አገር ናት። በጣም ጠንካራ ጦርም አላት። ከዚህ ሠራዊት ብዙ የምንማራቸው ነገሮች አሉ። በትብብር ብዙ ተደጋግፈን የምንሠራቸው ነገሮችም ይኖራሉ። ኢትዮጵያ የቀጠናውን ደህንነት ለማስጠበቅ በቋሚነት እየተሳተፈች ነው። የኢትዮጵያ ተሳትፎ በጣም አስፈላጊ ነው። እንደ ፈረንሳይ መከላከያ ተወካይ የኢትዮጵያን ሠራዊት እንደግፋለን።

የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙም ጋር ትብብሯን ለማጠናከር ትሰራለች ያሉት የጣሊያን የባህር ኃይል ልኡካን ቡድን መሪም ጣሊያን ከኢትዮጵያ ጎን መሆኗንም አረጋግጠዋል። አቋም የሰላሙን ሂደት የማገዝ አቋም፣ የንግግሩንና የድርድሩን ሂደት የማገዝ አቋም አብስረዋል። ይሄ ለኛ ዓለም በምን ሁኔታ ውስጥ ያለውን ነገር እየተረዳ እንዳለ የሚያስረዳ ነው። ኢትዮጵያ ዓለም አቀፍ የኃይል አሰላለፍን ባገናዘበ መልኩም ከሀገራት ጋር የትብብር ማዕቀፎችን እየዘረጋች ሲሆን ይህም ለተያያዘችው የድገት ጉዞ በርከፋች ቁልፍ መሆኑ የተካሄዱ የሁለትዮሽ ውይይቶች አመላካች ናቸው። ማችን መከላከያ ሰራዊቱንና የሰራዊቱ